እልል በሉ እንግዲህ እልል ማለት የምትችሉ የእልልታ ድምፅ ያላችሁ በአካባቢያቸው ልጆች ካልተኙ እንዲሁም ደግሞ የሚረብሻቸው ሰው ከሌለ ብቻችሁ ከሆናችሁ ያው በደንብ እልል በሉ ማለት ነው። አዎ፣ እልል በሉ ያው፣ እንደዚህ እልልታ ናፍቆን ነበረ። ምን ተገኘ፣ ማን ወለደ ማለታቸው አይቀርም። ይህማ ከመውለድም ከመወለደድም ከመወላለድም በቃ ይበልጣል ማለት ነው። አዎ አሁን እኔ እልል እንዳልል ያው በዙሪያዬ ያው እነ ሚስተር እነ ሚስተር ምናምን አሉ፣ እንደ እንዳሰሪዎች ምናምን አሉ ዙሪያዎች ማለት ነው። እነ መዳም እነ ምናምን። ስለዚህ አሁን እኔ ያው እልል ማለት ስለማልችል ስለታቀብኩ፣ እናንተ ፍሪ ከሆናችሁ የሚመችው ከሆነ በደንብ እልል ተው። አቅልጡት፣ አቅልጡት። ምን ተገኘ በባዶ ማን ወለደ? ምንድነው እኛ አብደናል ወይ? ዝም ብለን እልል የምንለው እንዳትሉ እልልታ ደስታ ሲኖር ነው። ሁሌም እልል የሚባለው አይደለም። እና አሁን ወደ ገደለው ግቢ ምንድ ነው የምትዘባርቂም የምትሉኝ አይጠፋም። እና አይኖ ያው ከደስታ የተነሳ ነው ያው እልል ብዬ ቢወጣልኝ ደስ በላይ ነበረ። ግን ያው ስለማይመቸኝ እልልታ ወይ እናንተ ትቼዋለሁ። ያው በመጀመሪያው ሰበረ አስደሳች ዜና ነው እንግዲህ እነዚህ ሴቶችን መታሰራቸው ሁላቸውም ሞስታሰሩ መታሰርማ ፖሊስ ጠባ ነው እና ይህን ያው ይሄ ባለ ሀብት ሰውዬ ወይም ደግሞ ተንኮለኛ ሰውዬ እንዳገታቸው እናውቃለን። አዎ ቆየ የገቢ ምንጩ አድርጓችኋል። እንግዲህ ትናንትና ብዙ ሚሊዮን ብር ከስር እንደው ከስር ያለው እንደው የሉሊት ጣት ቆርጣችሁ አምጡ እያለን ነበረ። የሉሊት ጣት ብር ሊያደርገው ነው ወደ ብር ሊቀይረው ነው ወይስ እንዴት ነው? እና ስለቀለጠ ስለከሰረ እንግዲህ ንዴቱ በዚህ በታገቱ ሴቶች ብልንም ጨምሮ እዚህ ውስጥ አለች፣ እንደምናቀድ ማለት ነው። እንግዲህ ወተሻለ ብር ማምጣት ብሎ ትላንትና እየፎከረባቸው ነበረ። አሁን አሁን ዛሬ ሳይ ደግሞ ው የከሰረው ብር ለማሟላት ይመስለኛል። እና እንደው ሁላችሁም በእጥፍ በእጥፍ አምጡ፣ እንደው አንቺ በሁለት እጥፍ፣ በሶስት እጥፍ እያሉ ትላንትና በማን አለብሽነት ያው ትእዛዝ እየሰጡ ነበረ እንዳየናቸው ይሁንና ዛሬ ካሉበት መጀመሪያ ያን ፕሌን ስትገባ የጓደኛዋ ፖሊሱ ያው ትንሽ ጠቆም አድርጋ ነበረ፣ እንደምትያዝ የታገቱ ሴቶች እንዳሉ እነሱም አላማዋ እነሱ ማስወጣት ስለሆነ ሁሉም ተናገረ ነበረ። እንግዲህ ዛሬ በጠቆመ ፖሊስ ይዞ ሄዶ ያው ጠራርጎ አወጣቸው የሚል አንዳንድ መረጃዎች አሉ። ሞር ደግሞ እስቲ ብዬ እነሱ ጋር ሲሄድ እነሱ ጋር ነገር ግን እንደወጡ ነው ማለት እንደተያዙ ነው። ይሄም ዳማነው ነው ያፌትም የሚባለው ከነ ግብር አበሩ ያንፉዬን ያፈነው ሰው እያወቃችሁ የእሱ ጋርድ ማለት ነው ነው የእሱ አንድ ሁለቴ በጥይት በቦቅስ ምናም ብለወት። እንግዲህ ያፌትም እንደዛው ቦቃቅ ሰው ተሴቶቹ ሕክምና የሚያስፈልጋቸው ወደ ሕክምና እየሄዱ ነው አሉ። እንግዲህ ምን ሕክምና ትናንት እንደው ብዙ ብር ለማምጣት ተዘጋጁ መበጃጀት አለባችሁ ተበጃጁ እያለ ነበር ሰውየው። ወስዶ ሊሸጣቸው ነው ያው መሻ ሊያክራየችው ሊያከራየችው ይሁን አላውቅም። እና ያው ተበጃጅተው የተሻለም ከሌላው ጊዜ የተሻለም እጥፍ ሳያመጡም እንደተያዙ አንዳንድ ጭምጭምታዎች አሉ። እውነት ነው ወይ ብዬ ለማረጋገጥ አንዳንድ እነሱን የሚመለከት ቦታዎች ደውዬ የነበረ ግን ስልክ አላነሱ ማለት ነው። እንግዲህ ካነሱ አሁንም እየሰማችሁ የደውላለሁ ካላነሱም ደግሞ ምንም ማድረጋችንም መረጃው የእውነት ይሁን እንላለን። ው ያን እውነት ብለን ያሰብነው ነገር እውነት ይሆናል። ስለዚህ አንዳንድ ጫምጫሞች እና ይህን ስለሰማ ነው ደስ አለኝ። አኪድ፣ እናንተም ደስ እንደሚላችሁ ባለሙሉ ተስፋ ነኝ። እስ ደስ አላችሁ። በጭብጨባ በጭብጨባ በጭብጨባ። እስቲ ጫቻቻቻ አለች ማነች እና ቻፕቻ አድርጉ። ይህማ ምርጥ እንደው እየተቀሸረ ገን ነው እንደው፣ ዜና ነው ሰበርም ሳይሆን፣ አዲስ ኒው ኒው ምንድነው የሚባለው? ኒው አሁን ኒው ዜና ነው። እና ይህን እንደዚህ አይነት ዜና ከየት መተመጠ? ስለዚህ ይህን የእውነት ፖሊሱ ሄዶ ይህ ተይዞ እንደሆነ እነዚህ ሴቶች ተይዘው ወደ ቤታቸውን ሄደው ይህን ሰውዬ የህግ ማቅረብ ነው። የህግም ለማቅረብ ደግሞ የሚጠበቅብንም ሁሉም እናደርጋለን። አዎ ቀልዳላቸው እንዴ? እና እንይዛለን፣ እናስረክባለን። ከዛ የሚከፈለውም እንከፍላለን ማለት ነው። የማን ነው የሚከፍለው? አካል የሰውዬው ሁሉም ሰው እፎይ ይላል። ስንቱ ነው አሁን የሚያለቅሰው? በአንድ ሰው ምክንያት እነ ኤፍራዳየው ናታ፣ በሱ ምክንያት ነው ቤዛ፣ በተለይ እዛ ቤት በሙሉ ምክንያቱ ሰበቡ እሱ ነው። እያቆራረጠ እያቆራረጠ አቆራረጣቸው፣ እንጂ እንዲህ ቀዳል አቆራረጣቸው እስቲ ሰላሚያ የሆነ ሰው ስጡኝ፣ እዛ ቤት የሱ እጅ ያልገባበት አምጡ። እንደው ዛሬ በእሱ ዜና ብቻ ነው የሚጨርሰው ማለት ነው። ስለዚህ ይሄ ተንከሴ ሰውዬ ነው፣ በአንድ ቦታ ሆኖ በቃ አካባቢው ሰፈሩ፣ ሁሉም ያምሳል ማለት ነው። እያመሰ እያመሰ ሊጨርሳቸው ነው መሰለኝ አይዱ ነው። ስለዚህ ያው ሰላም አጥተዋል። ይህ በጣም የሚዋደዱ የነበረው ቤተሰቦች እንግዲህ አሁን እንደምናየው ውቅንቅንጡ በቃ ወጥቷል እንደ ቀርጫ እንግዲህ ተከፋፍለዋል ማለት ነው። እንደውም ሲገቡ ሲወጡ መፈራራት ይመስለኛል። አንዱን አንዱ መጠበቅ መጠባበቅ። ይህ በገዛ ቤታቸው ሙሉ ኮንፊደንስ እንዳይኖራቸው ያደረግከው አንተ ራስህ ነህ። ያፌት የምትባለሰው የተው ይህ ተፋታው ተፋታቸው፣ እንዴ ይኑሩበት እንጂ እንዴ። ኤፍራታ በጣም ከምትወደው ናቲ ጋ ለየሃት። ምን አስበህ ነው? ቤዛና ናታን ያው ለይሃቸው፣ በዛም በዚህም ብለ መድኃኒት አምጥተ መድኃኒት እንድትወጥ አድርገህ ቤዛ፣ ከዛ እንደሚመች ናታማን እንደጃ ይወልድን ብላ የራስን የራስን በጭ እንግዲህ ያው ገደል ማለት ነው፣ ገደል ነው። እንግዲህ ምን ይባላል? አስቸጋሪ ነው፣ አስቸጋሪ ነው። ለማንኛውም ያው ይሄ ተንኮሉ ያንተ ነውና መጨረሻም፣ ይሄ ሁሉም ግፍ ሴቶችም ያለው ነገር ተደ ይናገራሉ። አሁን ብዙ ነገር የያዙት ነገር ይኖራል፣ ግን ለመናገር ፈርተው ነው እንጂ አሁን ከዚህ በኋላ የሚናገሩ ነው የሚሆነው። የእውነት በፖሊስ ቁጥጥር ስረው ከዋሉ ካፌ ልጅ ካፌ ከእጁ ካመለጡ የትም አይደርሱምና ሄደው ሄደው ህም የሚያርፉበት ቦታ አለ ስለዚህ እባካችሁ እባካችሁ ማለት እንፈልጋለን። አዎ ከዚህ በኋላ የምር እጅህን ሴት ላይ የምታነሳ እኔኔ ራሴ አለቀ። ቢኒና ጽዮም መታረቅ አለባችሁ። እስከ መቼ ነው እንደዚህ ተኮራርፋችሁ? ገና ሳትጀምሩት አለች ገኒ፣ እውነት ሆነ። ገና ሳትጀምሩት ያዙኝ ልቀቁኝ፣ እሷ ነች ብሱ ነው እያላችሁ የምትቀጥሉት ማለት ነው? እኔ ሰው ብዙ እንትንምን አይታችኋል። መጀመሪያ መተላለቅም ሰው ምክር አንሰማም እንጂ ብንሰማ ኑሮ ሁላችንም የት በደረስን። አው የገኒን ምክር ብትሰሙ የት በደረሳችሁ። ይሄን እንደሚመጣ ታውቅ ነበር፣ ውስጧን ነግራት ነበረ። ነግራናለች፣ እሷም አልደበቀችም። ለፍቅር ብዙ ዋጋ ይከፈላል። እናንተ ዝም ብላችሁ የገኒን ምክር ብትሰሙ ኑሮ ይሄን አክልም አደርሱም ነበረ። እንግዲህ እናንተ ብቻ አይደለም ብዙ ችን ምክር አንሰማም። በተለይ በአሁኑ ሰዓት ማለት በተለይ በአሁኑ ሰዓት ምክር የሚባል ነገር ምንም አይሰማም። ቢሰማ ኖሮ እየገኝ ምክር እንግዲህ ያው ምክር ነበረ፣ አሪፍ ነበር። የሚሰማት አታንጂ ማለት ነው። የሚሰማትም እኛ አሁኑ ሰምተናል በሷ። እናንተ ግን ያው ታውራችኋል። ቤዛና ማን ነው ሳትቀበሉ ቀርታችሁ በዚህ ውስጥ ገባችሁ። እንደምትገቡም ግን እየነገረቻችሁ ነበረ። እንግዲህ ማንኛውም ነገር የግድ ራሳችን ላይ እስኪደርስ ሳይሆን፣ ያው ከትልቅ ሰዎች ደግሞ እንማራለን። አሁን ምን ይሰማችኋል? ምን ተሰማችሁ? ፍቅር፣ ብዙ ዋስትና፣ ብዙ ዋስ ይከፈላል ብዙ ዋጋ ይከፈላል። ዋስ አላልኩም። የምን ዋስ ነው? ያው ብዙ ዋጋ ይከፈላል። አንዱ የአንዱ ሲባል፣ በሱ የመጣው መከራ እሷ ትጋፈጣለች በእሷ የመጣው እንደዛው ተባብረው እንትን ለማለት ይሞክራሉ። እናንተ ምንም በአንድ ቀን ጸብ እንትን ሳትሉ ሀይ ሀይ ብላችሁ ከዛው ላስ ያው አሁን ጸብ ነው የሚሆነው፣ ጸብ ነው ይሄ። ቢኒ ከሰማ ሀይ ከዚህ በኋላ አንዳት ላይ ሁለታችሁ አንድ ላይ ቤዛና የአዲሱ ጓደኛዋ አንድ ላይ እናታም ደግሞ ከእዛችኛዋ ስራ ከምታመጣለች አውሷ ከሷ ሁለቱ ጥንዶች ማለት ነው። አይሆኑም ግን እዚህ ንገሩኝ። አይሆኑም? አረ ይሆናሉ። አዎ፣ ስለዚህ የቀረችው ኤፍራታ እና ዳጊ ዳጊስ አላደገም ገና ነው ልበት እሱ እንዳለው ከሆነ ማለት ነው። እሺ፣ ገና ነው ሱ ግን በቃ ዳጊና ኤፍራታ አንድ ላይ ያው በቃ በት ቀጥሉ። ሌላ ደግሞ እስከሚመጣ ድረስ ማለት ነው። ተቀልዳላችሁ አሁን እንደዛ እያጠጠባችሁ ቀጥሉ። አትጣሉ። በተለይ ደግሞ ቢኒና ማነሽ ቢኒና ሲሆን እንደመጀመሪያው መሆን ነው ያለባችሁ ማለት ነው። ዳጊና ፍረታ ያው ተጫዋት ሁለት ማ ወንድሙ አይደላችሁም። አሁን እንደዛ ተጽናኑ፣ ገኒና ግዙ። አሁን ከዚህ በኋላ የፍረታውን ወደ ቤት ነው የምትገባው። አከተመ። እኛም ጨርሰናል። ያለው ነገር እናሳውቃለን። ባይ ባይ።